ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት እንደዚህ የሚያምር ሰለሞን አሳ የሚባለውን አሰራር ነው። ሰለሞን አሳ የሚባለውን የሚባለው ይዤ መጥቻለሁ። ትወዱታላችሁ ላይክ ሼር ማድረጋችሁን እንዳትረሱ በሉ ወደ አሰራሩ እንሄዳለን አሰራሩ በጣም ቀላል ነው በጣም ቀላል ነው እና አሰራሩን አሳያችኋለሁ ውዶቼ ማሮቼ ላይክ ሼር ማድረጋችሁ እንዳትረሱ ያው ሪከርድ ማደርገው ድምጽ ማስገባው ያው አይመቸኝ ስላለ ነው ውዶች ይህ ሰለሞን አሳ ይባላል አጥንት የለውም ውስጡም ብዙም አጥንት ከሄለው ይቺ መሀሏ ላይ ያለችው አጥንት ብቻ ናትኝ ማለት ነው የዚህ አይነቱ ነው ለሳሎነ ሳሎነ ማለት ወጥ የሚሰራው ምናምን እንዳይመስላችሁ ይሄ የሚጠበሰው ነው ይሄ ከላይ ያለው ራሱ ተልጦ የሚሰራው ነው እላችኋለሁ ልጆች ሰለሞን አሳ የሚባለው ነው ማለት ነው አሁን ይህን በሎሚ በምናምን አጥቢዋለሁ ቆንጆ አድርጌ አጥቢዋለሁኝ ካጠብኩት በኋላ ደግሞ እንደዚህ አርጌ ይህን ይመስላል፣ ውዶች። ይሄን የተለያየ ቅመም አለ አዘጋጅቻለሁ። ሎሚን፣ ጭማቂ፣ ዘይት ዘይቶን፣ ጨው፣ ዝንጅብል፣ ማጂ፣ ብዙ አይነት ቅመሞች አሉ። የአሳ ቅመም አለ። እሱን ሁሉንም ቅመም አድርጌ ያለው አሁን እየቀባሁት ነው ማለት ነው። እየቀባሁት ነው። እንደዚህ እንደዚህ ሽት አርጌ በደንብ ጓንት ለብሼ እየቀባሁት እገኛለሁ። ወዶች እንደምታዩት አሳውን በደንብ እየቀመንኩትኝ ነው። እዚህ አንዳንዱ እያልና እንቀባዋለን። አሁን ቅመም የጨርሻ ያለው ይሄ ቀይ ሊሆን የቻለው የሆነ የሮዝ ከረር ተጠቅም ያለው የሮዝ ከረር ትንሽዬ አርጌ አርጌበን ነው እንደዚህ ቀይ የሆነው ማለት ነው። እና አሁን ለትንሽ ሰዓት ፍሪጅ ውስጥ አደርገዋለሁ። ፍሪጅ ውስጥ ፍሪጅ ውስጥ አደርገዋለሁ። ይሄ ቅመም ማለት ነው። ትንሽዬ ቃላ ያደረገው ምክንያት ይሄ ቅመም ነው ብላቸዋል፣ ውዶች። አሁን ፍሪጅ ውስጥ ለግማሽ ሰዓት አስቀምጠዋለሁ፣ ሁላቸው አስቀምጫዋለሁ፣ ፍሪጅ ውስጥ። ከግማሽ ሰዓት በኋላ ተመልሰን እንመጣለን፣ ውዶች ማሮች፣ ጠብቁኝ። አሁን እንደምታዩትኝ ባዶ ብረት ድስት አለኝ እዚህ ጋር እዚህ ጋር ያለ ሩዝ እየቀነስኩኝ ነው። ሩዝ ቀንሼ ሽንኩርት፣ የተጠበሰ ሽንኩርት እና ትንሽዬ ቂቤ አደርጋለሁ ማለት ነው። የተጠበሰ ሩዝ ታሀት ነው የሚሉት የባረቦቹ። በሽንኩርት ምናምን አቁላለች። ሽንኩርቱን እና እንትኑን አሁን እጨምራለሁ እዚህ ጋር የሁላችሁ እቺ እንቁሌት እዚህ ጋር አረጋዋለሁ። ግን የዚህ ቁሌት በጣም ጣዕሙ ሩዙን በጣም ቆንጆ ያደርገዋል። ቁሌት ነው አሁን ሽንኩርትና ቃሪያ የስጋ መጦሻ፣ እሱን አድርጌ አቁላልቾ ነው ማለት ነው። እና ይህን ይመስላል ኞቶች። እና እንደምታይ ተጥበሰ ሽንኩርት አለኝ፣ ይህንም አደርግበታለሁ። አሁን ደግሞ ትንሽዬ ቅቤ አድርጌ እዛው እፍና አድርጌ አስቀምጠዋለሁ ማለት ነው። የሁላቸው እንደዚህ አድርጌ ከዛ ከብረድስቱ እንደዚህ አድርጌ ከዛ እፍና አድርጌ ጣዕሚ የኖረዋን ቅቤም ስለሚደረግበት የጠረሙሱ ቅቤታ አለ አይደለ? እሱ ማለት ነው። እና እዚህ ጋር ደግሞ አሳውን ልጠፍስ ነው እንደምታዩት ዱቄት ላይ እያደረኩ ነው የምጠብሰው። ብቻውን ከጠበስኩት እንዳይፈረፈርብኝ ለዛ ነው። የዚህ ጋር የጋለ ዘይት አለኝ። የጋለ ዘይት ላይ በደንብ አርጌ ዱቄት አረግበትና እና አቅርባለሁ ማለት ነው። ጠብሳለሁ ማለት ጊዜ አርጌ ጠብሳለሁ። ያው ቢዲዮ ብዙም ረጅም አይደለም፣ አጭር ነው። ይህን ይመስላል። ወንዶች ይመስላል። ያው እየጠበስኩት እገኛለሁ። ያው ብዙውን ያላስገቡላችሁ ማይ መችም ለመቅረጽ ና ለዛ ነው እና ይህ መጀመሪያ የጠበስኩትን አሳ እዚህ ጋር አድርጌዋለሁ፣ ሩዙ ላይ ማለት ነው ሩዙ ላይ ይህ መጀመሪያ የጠበስኩትን አሳ እዚህ ጋር አሁንም እየጠበስኩ ይገኛል። አሁን ለሰዎች ላቀርብ ነው። ይህን ይመስላል። በቃ እንዳይረዝምባቸው ነው እንደዚህ ያደረኩት። ይህን ይመስላል ላችኋለሁ። ይህን ይመስላል መጨረሻው